ወዳጄ ከባጣ ቆየኝ ሰዎች ተጠበቅ። ባጣ ቆየኝ የተባሉ ሰዎች ሲኖርህ ወዳጆች ናቸው። ስታጣ፣ አንዳች ነገር ሲጎልብህ ደግሞ ምንም የሌለህ ምንም የማትጠቅማቸው ከንቱ ሰው ነህ። እያንዳንዱ ተግባርህ እነርሱን ከመጥቀም ጋር መገናኘት አለበት። ምንም ካላገኙብህ፣ ምንም ካልጠቀምካቸው አንተ ለእነርሱ ምንም ማለት ነህ። በጣም ምር ትዝ አትላቸውም። ሩጫቸው የራሳቸውን ሆድ ለመሙላትና ጠግቦ ለማደር እንጂ ያንተ መራብና በችግር መሰቃየት ምናቸውም አይደለም። የእነርሱ ሙቀት ማግኘት እንጂ ያንተ በብርድ መጠበስ ጉዳያቸው አይደለም። ስታገኝ እንድታካፍላቸው፣ ሲያገኙ ደግሞ እንድትርቃቸው ይፈልጋሉ። ከሌላው ሰው በጣም የተለዩ እንደሆኑ ስለሚያስቡ ከአንተ እኩል ራሳቸውን መመልከት እንደ ውርደት ይመለከቱታል። ተጠቃሚ እስከሆኑ ድረስ አብረውናቸው ካልጠቀምካቸው ግን፣ በበነጋታው ጥለውህ ለመሄድ በፍጹም አያንገራግሩም። የቀድሞ ውለታህ ያደረክላቸው መልካም ነገር በጎነትህ ዛሬ እስካልሆነ ድረስ ከመሄድ ልታስቆማቸው አትችልም። አዎ፣ ጀግናዬ ከባጣ ቆየኝ ተጠበቅ። እንደ አማራጭ ከሚመለከቱህ እንደማያዛልቁህ ከተረዳሃቸው፣ የዞትር ፍላጎታቸው ራሳቸውን ብቻ መጥቀም ከሆነ ከራስ ወዳድነት ባህሪ የገዘፈ የራስ አምላኪነት አባዜ ካላቸው ሁሉ ስህተት እንደማይሰሩ ጥፋታቸው ሁሉ ቅዱስ እንደሚያደርጋቸው ከሚያስቡ ሕይወታቸውን በሙሉ ስለራሳቸው ራሳቸው ምቾትና መደላደል ብቻ ሲጨነቁ ከሚኖሩ ሰዎች ራስን ጠብቅ ወዳጄ። እነርሱ ጋር የሰውነት ልኬት በምታደርግላቸው ተግባር እንጂ በማንነት አይደለም። አብረሃቸው ብትሆን መሄጃ እንዳልጣህ ያለህ አማራጭ ከእነርሱ መጠጋት ብቻ እንደሆነ ስለሚያስቡ እንደፈለጉ ሊያደርጉህ፣ ሊጫወቱብህ ይሞክራሉ። ከራስ አምላኪዎች ጋር ስትሆን አንተ መጠቀሚያ ዕቃ እንጂ ሰው አትመስላቸውም። ነጋ አውጥተው እንደማይጥሉህ እርግጠኛ መሆን አትችልም ወዳጄ። አዎ ከራስ አምላኪዎች ሰዎች ራስን ልትጠብቅ የምትችልበት አዋጭ መንገድ ሳትቀደም መቅደም ብቻ ነው። እንደ ሸንኮራ አኝከው ጣምህን ጨምቀው ከመጥፋታቸው በፊት አንተ ቀድመህ ከሕይወታቸው ውስጥ ትፋቸው። ከሕይወትህ ጠራርጋ አስወጣቸው። ከእነርሱ ለመለየት ከበቂ በላይ ምክንያት እንዳለ አስታውስ ወዳጄ። እነርሱ ባሉበት ሕይወታችንነት እየተሰማህ እየተሳቀክ ሁሌም ስህተት የምትሠራው አንተ እንደሆንክ እያሰብክ ካንተ በላይ ባንተ የሚደረገው ጥቅም ዋጋ እንዳለው እየተመለከት አብሮ ከመኖር ይልቅ በአናኗሪነት መቆጠር የእነዚህን ሰዎች ቅርንጫፍ ከራስ ግንድ ላይ ቆርጦ ለመጣል እጅግ በጣም በቂ ምክንያቶች ናቸው። የሰውነት ዋጋህን ከፍ ለማድረግ ራስ አምላኪ መሆን ሳይሆን ራስ አምላኪዎችን ባጣ ቆየኞችን ከሕይወትህ ማስወጣት በቂ እንደሆነ አስተውል ወዳጄ። ውብና ደማቅ ቀን ተመኘሁላችሁ። አዱ ገነት ነበርኩኝ። ከወደዳችሁት ላይክ አድርጉኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዘት ዘት ተረፍ ረፍ ይበለልኝ። ላቭ ዩ ጋይስ ባይ።